መነካት የሌለበት ቦታ ትንቅ አደራሽት በጌታ የሚያደርገው ማራና ስነ ስርዓት ለልደት ያሰር ክልስ ቦታ ነበር። በነገራችን ላይ ይሄ ለልደት የሰጠኝ የአንገት ወርቅ ነበር እና ሁላ ረጅም ጊዜ ሆኖ ነበረ ካደረግኩት ማለት ነው። እና ስነ ስርዓት አይም እኔ እንዳስደብርሽ ካልፈልግ ስነ ስርዓት እመታሽ አለ። ረብ አትፎክር በእናት እዚህ ውስጥም እቃዎች አሉ ነው አንድ ላይ አድርጌላለሁ። በነገራችን ይሄ ደግሞ ቀለበት ነው። ከዚህ በኋላ እኔ ራሴ ተቀበለኝ። እንደዛ የምታየኝ ትክክለኛ ነገር ነው እያደረኩ ያለሁት እኮ። አንቺ ልጅ ምንድን ነው አርፎ መቀመጥ ምናምናች እንዴ? ሌላው ደግሞ የረሳሁት ነገር ይሄ ቀሚስ እሱ የሰጠኝ ስጦታ ነበር። አይገርምም? በዮቲ ቪዲዮ ላይ አንዴ ነው ምናምን ነው ለብሶ ማውቀው። በእርግጥ በሰዓቱ በጣም ወድጀው ነበር፣ ያምር ነበር። ያው እንደ እውነት ከሆኖ ፕሮግራም ስለሌለኝ የአራት ግብዣ ምናምን የሚጋብዘኝ ስላጣው አለበስኩትም። ሰላም ብሩክ። ዛሬ ብሩክ ሀይሚ የሀይሚን አይን ማየት አልፈልግም ብሏል። ያው ዛሬ ፍጹም አንድ ላይ ነው የመጡት ማለት ነው በሚገርም ሁኔታ አንተ ትብስ እኔ ትብስ ተባብለን እልህ ያለባቸው ሰዎች ቤታቸውን እያፈረሱ ነው ማለት ነው። እና ያው ፍጺ እንኳን ካቅሙ በላይ ሆኗል ማለት ነው። ዛሬም እኔ እውነት ለመናገር ሀይሚ ናት ያናደደችኝ አላናደደችኝም አልልም። በጣም የሚደብር ነገር ነው ያደረገችው በጣም ከምላችሁ በላይ በቃ ብሩክ እንዲመታት የምታደርገው ነገር ብሩክ በጣም ያልሆነ ቃል እንዲናገራት የምታደርገው ነገር በጣም ይደብራል ማለት ነው። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ስፋ ለመድኃኔዓለም፣ እንኳን አደረሳችሁ ለመላው የኦርቶዶክስ እምነት ተከታዮች፣ ለሚካኤል ማለት ነው። ያው እንደተለመደው ነገሩ ጦፋል፣ ሁሉ ነገር ከመጠን በላይ ሆኗል ማለት ነው። ለምን እንደሆኑ ታውቃላችሁ? ነገሮቹ ሁሉ እየተባባሰ የመጣው አንደኛ እኔ ሀይሚና ብሩክን ምላቸው ለተወሰነ ጊዜ እራሳቸውን ቢያዳምጡ ምንድን ነበረ? ከጥቂት አሁን ለምሳሌ ነጭ ወረቀት ላይ የሆነ ጥቁር ነገር ጠብ ካደረጋችሁት አጉልቶ የሚታዩ ጥቁሩ ነገር ነው አይደለ? ነጩ ነገር አይታይም። እስኪ ለምን ጥቁሩ ነገራችሁን አጉልታችሁ ታዩታላችሁ? ነጩን ነገር ሰፊውን ነገር ለምን አታዩትም? በዚህን ያህል ልክ ይህን ሰተከኛል። አንተን የሚያስታውስ ነገር አልፈልግም። እንካ ያንገት ሐብልን እንካ ቀለበት እንካ አይፎን ስል እንካ ቀሚስ በጣም ነው የሚደብሩ። ሀይሚ እውነት ለመናገር ማለት ነው በጣም በጣም በጣም በጣም በጣም በጣም ማለት ነው ሲጀምር። እንዴ አንድ ጊዜ አንዳንድ ጊዜ ሶሻል ሚዲያ ላይ የመጣሹ እኮ ሁሉን ነገር ለመቻል እኮ ነው አይደለ እንዴ የመጣሽው ማለት ነው አንቺ ሰው የፈለገ ቢል የፈለገ ቢያውራ፣ አንቺነትሽን አይቀይር፣ ሀይሚነትሽን አይቀይር። ከፋ ያደርጉሽ ዘቃ ያደርጉሽ አስጨነቀሽ። ሰው እኮ የፈለገውን ሀሳብ የሚሰጠ አለ። ሰው የፈለገውን ነገር ነው የሚያደርገው። ለምን አንቺን መጥፎ ነገር ውስጥ አንቺ መጥፎ አንቺ ለምን መጥፎ ነገር ትገቢያለሽ ውስጥ ትገቢያለሽ እንዴ ያ ሰው ወርቅ መልስ መለሽ ስላለሽ ብቻ ትመልሻለሽ። ገደል ግቢ ቢሉሽ ትፈልጊያለሽ። በእርግጥ እንደዛ ብ የተናገሩት ሰዎች ምንድን ነው እናንተን አንድ ላይ ከማየት አንድ ላይ ማየት ስለሚፈልጉ የእናንተን የሁለታችሁን ፍቅር ማየት ስለሚፈልጉ ነው አንቺ በሰዓቱ በነበራችሁ ሳለ ጥሩ ጊዜ አሳለፋችሁ፣ በጣም አብራችሁ፣ በጣም ጥሩ ነገር ካሳለፋችሁ ፎቶ ልታልቅ እጅ ምናምን ትቻለሽ። ስጦታ ግን በጣም ይደብራል። ጠርተሹ እንካ እኔ አንተ የሚያስታውስ ነገር አልፈልግም ማለት በጣም ይደብራል። ወይ እንዳለ ብሩ መጣል በቃ መብትሽ ነው። ልብሱንም እኮ ማቃጠል ትቻለሽ። ለሱ ከምትመልሽ ልብሱንም ማቃጠል ትቻለሽ። አይኖ በቃ የሚደብር ነገር አድርግቷል በቃ የሚደብር ነገር አንቺ ከዛ በኋላ ብዙ ነገር አርግተሸዋል አይደል እንዴ። በቃ የሚደብር ነገር አርግቷል፣ መጥፎ ነገር ሰርቷል። እና ምን ይሁን በቃ የሆነ ነገር አይመለስም። በቃ ለዛ ነገር ደግሞ ብዙ ጊዜ ይቅርታ ጠይቋል እንዴ። ምንድን ያለው የእውነት፣ ነገ እንዲህ ተሰዳድባችሁ ስትታረቁ እንኳን በጣም ያስጠላል፣ በጣም ነው የሚደብረው። ብሩክ ብሩክም ሀይሚም ለሚያልፍ ነገር የማያልፍ ቃላት ትናገሩ ለምን ነገሩ ሊያልፍ ይችላል፣ ቃሉ ግን አያልፍም። ይሄ አንቺ ስም አንቺ እንዳልመታሽ ምናምን እየተባባላችሁ እሱም አንቺን እየሰደበ አንቺም እሱን እየሰደብሽ እየተናናቃችሁ፣ አያስፈልግም። ለምን በመሀላችሁ ክብር ካሌለ እንዴት ነው በጣም በጣም ምን የሚደብረው ማለት ነው። እኔ ለአምተ የሰጣኝን ነገር ከነምናምንክ እንዴ በጣም በጣም ሀይሚ፣ ላፊ መስመር አትለፊ። በዚህን ያህል ልቅ መናገር እንትን ማለት አይጠበቅብሽም። ብሩክም አንተም እመታሽ አለው እንትን ማለት አይጠበቅም። ሲጀመር በቃ እናንተ ሁለታችሁ ነገሯችሁን ጨርሳችኋል አደለ እንዴ? አልፈለግሽም፣ ካይፊቴ ራቂ። አንተም ያስታውስ ነገር አልፈልግም። መድዋውሉ በቃ ምን አስፈለገ? ለምን ስል መብቱ ነው። ስልኩን ቢዘጋም ባይዘጋም መብቱ ነው። ምንም አስጭንቅሽም። ይሄን ነገር ለምን ልትሰርቢያ? አይጠበቅም። ትንጠባረራለክ እንዴ? ስልክ ብርቅህ ነው እንዴ? ስልክ ዛሬ ነው እንዲያስከው ኔቨር ኔቨር ኔቨር ሀይሚ፣ እንዲያ አይባልም እንዴ። በቃ አልፈልግም ካለ በቃ አልፈልግም። የሆነ ሰው በቃ አንቺም አልፈልግም ብለሻል እሱም አልፈልግም ብለጣም ነገሮች እንዲስተካከሉ ፍጹም ነግ ጥሯል። ብዙ ሰው ጥሯል። አላ በቃ ካልተፈላለጋችሁ ምንም ማድረግ አይቻልም እኮ እንዴ። ግን በዚህን ያህል ለጊዜ የእውነት ይህን ከአንተ የሰጠህ ይህን ቀሚስ ነው ባይዘው አንድ ቀን ብቻ ነው የለበስኩት በሰዓቱ በጣም ወደው ነበር አሁን አንተን ስለጠለውክ ይህን ቀሚስ አልፈልግም እንደዚህ ማድረግ አልፈልግም አረ ሀይሚ የእውነት ሀይሚ ተይ ተይ ተይ ጥሩ አደለም የእውነት ጥሩ አደለም የእውነት ፍጼ እንዳለው እኮ ግዴታ እኮ አደለም መመለስሽ አንቺ ከኩም እንደ ዋናው እኮ ብሩክን ለመርሳት ማለት ነው እንዴ አንቺ ቃውን በተመለሰ ከልብሽና ከአይምሮሽስ ካሉት ጠያሰው ሳሴት ምንም እንትን የለም፣ ግን ሁልጊዜ ልብሻል ብሩክ ነው በሄድሽ በቦታ ታስታውሻለሽ። ይህብን እስቲ የስሩ ቪዲዮሽን እነዛ ቪዲዮ እንኳን ለአንቺ ጫና ነው የሚሆንብሽ ማለት ነው። ቪዲዮቹ ሲጠፋሉ ቪዲዮቹንስ ታጠፊያቸዋለሽ? እሱን የሚያስታውስ ነገር ካልፈለግሽ አብረሽ የሰራሽውን ቪዲዮ ልታጠፊው ነው። ለዚህስ ምንት ምን በቃ አሁን ያን ቢቸግረው እንደ ህጻናቱኝ ደጊ አለሽ። በቃ አንዳንድ ጊዜ አየሸር አንቺ በምትናገሪው ነገር እሱ ያሌለ ነገር እየወጣ መጣ እያመጣ መጣ ማለት ነው። ባይ ዘ ወይ ፍጺም ቅድም ትናንትና ብሏል ማለት ነው። ፍጺ እዚህ ጋር ተሳስተካል። የተናገርከው ነገር ምን እንደሆነ ታውቃለህ? ሀይሚ ያሌላትን ባህሪ እያወጣች ነው። ናምስል የሶሪ ባህሪ ማለት ነው። ባይ ዘ ወይ የሆነ ቀን ነው የሚወጣው ማለት ነው የሆነ ቀን ማለት ነው። ለዛውም እኛ ሀይሚ እንደዚህ አይነት ሰው አትመስለንም ነበር። በቃ በጣም እንደዚህ አይነት ሰው መሆኑን ለእኛ እንኳን አሳወቀችን ማለት ነው። ከብሩካ እንደዚህ ሆኖ የሚወዳ ቤተሰብ፣ የሚያከብራት ቤተሰብ ሁለት መቶ ሺህ አድርሶ በዚያ ላይ ኦዲየንስ መናቅ ነው። እኔ እናንተ ከፍ አታደረጉኝ ዝቅ አታደረጉኝ። ልብስ እንኳን ዛሬ አይደለም ዛሬ የለበስኩትን እኮ ይቀየራል፣ ፋሽን ያልፍበታል። የሰው ልጅ ያድጋል እና ቢያድግስ ያከበራት ሰው ባይዘው ያኔ እናንተ እኮ ይህን የቤተሰቦች እኮ ትለያላችሁ፣ በቃ ምን ብዬ ናችሁ እውነትም ትለያላችሁ ብላ እኮ ነበር ስታከብሬ ነበር ስትሰፈሰፈልን የነበረው ማለት ነው። ዛሬ ላይ ግን ቤተሰብን በዚህ ያለ መናገር ጥሩ አይደለም። ሲጀምር ሁሉም ሰው አልሰደባትም ግማሽን የሰደባት አለ። እነዛን ሰዎች ከፈለገች ኮሜንት እያወጣች መስደብ ትችላለች እንጂ ለዛ ነገር ማድረግ የለባትም። ሲጀመር ደግሞ አንድ ሰው ሚዲያ ላይ እስከመጣ ነገር ድረስ ሁሉንም ነገር መቻል አለበት፣ ግዴታ ነው ማለት ነው። ሲቀጥል ደግሞ ወደሽ ከገባሽ ቤረቅጥሻ ያክፋሽ። በቃ ሆነ ተደራረም፣ እንትን ተባላችሁ፣ ምን ተባላችሁ ምናምን። ሲጀመር በቃ ፍታት ምናምን የኔ የሰማንያ ባህል አይደለም እሱ እኮ ጓደኛዬ ነው ምናምን አላች። ሲጀመር አሁን ፍቅረኛ ማቾች ናቸው በእርግጥ ማለት ነው ግን እኔ እንጃ አላውቅም። እኔ እኔ እንጃ በዚህን ያህል ልክ ግን መናናቅ ለእኔ ጥሩ ነው ብዬ አላስብም። ማለት እንደምን ተገቢም አይደለም። በቃ የሆነ አወኩሽ ናኩሽ ነው የመጣው እናንተ ጋር ማለት ነው። በቃ አያስፈልግም። መብታችሁ ነው በቃ አለ አይደለም። በቃ ከተለያያችሁ ተለያያችሁ በሰላማዊ መንገድ እኮ አንቺም የራስሽን ሕይወት መኖር ትችላለሽ። እሱም የራሱን ሕይወት መኖር ይችላል። መሰጣጣት ምናምን እ እሺ አሁን ዱባይ ዱባይ ነው የወሰደሽን፣ ትኬቱንም እና ቪዛውን ትመልሽለታለሽ። አንዳንድ ጊዜ ግዜ ደግሞ በጣም የሆነ በጣም እውቅናም ሲሰጥሽ መስመር አትልፍ። ያ ሀይሚ ማለት ነው በቃ ይቅርታ ጠየቀሽ፣ በቃ ብዙ ጊዜ ለመነሽ። አልፈልግም ማለት ከዚህ በላይ ምን ያደርግሽ? አይዘልሽም እንኮኮሽ አያደርግሽም። ከዚህ በላይ ምንም ያደርግሽ ነገር የለም። በቃ ከሁለት ከአንዳችሁ አንዳችሁ ተረቱና ተታረቁ። ምንም አያስፈልግም። አሁን ራሱ ቅድም ሂጅ አልፈልግሽም እያለሽ ቆመሽ ትያዩሽ ትከራከሩልሽ እንዲመታሽ ከዛ ብሩክ መታት፣ ብሩክ መታት እኮ መታኝ እኮ። ይህን እኮ የሱ ዝና እንዲባል መታደርጊ ማለት ነው። በጣም ሴጠን ውስጥ ትከችዋለሽ፣ በጣም ትፈታተኛዋለሽ ከመጥም በላይ ያልሆነ ያልሆነ ነገር እየሆንሽ ማለት ነው ዴ